በኢፌዴሪ ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ የተጻፈውና በቅርቡ ተመርቆ ለንባብ የበቃው አራተኛው የመደመር መንግስት መጽሐፍ በቦሌ ክፍለ ከተማ ከሁሉም ወረዳዎች የተውጣጡ የህብረተሰብ ክፍሎችን በማሳተፍ የፓናል ውይይት ተደርጎበታል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ ዶክተር እሸቱ ለማ ባደረጉት የመክፈቻ ንግግር ከመጽሐፉ ሁለት ነገሮችን እንረዳለን ብለዋል። ጠቅላይ ሚኒስትሩ የሀገሪቱን ስብራት ለመጠገን ያላቸውን ቁርጠኝነትና ከመጽሐፍቱ ሽያጭ የሚገኘውን ገቢ ለትውልድ ቀረጻና ለሀገር ግንባታ እንዲውል መወሰናቸው መሆኑንም አንስተዋል። ተከታታይ መጽሐፍ ሲጽፉ እነዚህ መጽሐፎች ለሽያጭ ቀርበው ከተሸጡ በኋላ ከዛ የተገኙትን ገንዘቦች በሙሉ ለትውልድ ግንባታ ነው ያደረጉት። በተለይ የዚችን ሀገር ሀገር ተረካቢ ትውልድ ስለሆነ ወጣቶችና ህፃናት የሚሟቻቸው ከተማ ከመፍጠር እነሱ አቅማቸውን፣ አይምሯቸውን፣ አካላቸውን የሚያሳድጉበትን ስፍራ ከመቅጠር አኳያ ያገኙትን ገንዘብ ጭምር ለዛን ያዋሉት፣ ይሄ ለእያንዳንዳችን ትልቅ ትምህርት፣ ትልቅ ተሞክሮ ለእያንዳንዳችን ብቻም ሳይሆን ሌሎች አፍሪካ ሀገራትም ለዓላማትም ጭምር ምሳሌ የሚሆን ስራ ነው ማለት ነው። ሀገራችን ከከፍታ ላይ እንዳትደርስ ያደረጋት የአስተሳሰብ ስብራት በመኖሩ መሆኑን መጽሐፉ መነሻ እንደሚያደርግ የተናገሩት ዶክተር እሸቱ ለማ ከሀሳብ ባሻገር መሬት ላይ የሚታይ የልማት የሰላምና የዲሞክራሲ ስርዓት ግንባታ እውን እየሆነ ነው ብለዋል። በመደመር መንግስት መጽሐፍ ላይ ያተኮረ የፓናል ውይይት የመሩት የአዲስ አበባ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ዘርፍ ኃላፊ ዶክተር ሚኤሳ ኢለማ ኢትዮጵያ ወደ ብልጽግና ከፍታ እንድታመራ የሀሳብ ልዕልናን ማረጋገጥ ይኖርብናል ብለዋል። ለሀገር በቀል ህመም፣ ሀገር በቀል መድኃኒት ያስፈልጋል ያሉት ዶክተር ሚኤሳ የመደመር መንግስት መጽሐፍም ለሀገር በቀል ችግር ሀገር በቀል መፍትሄን የሚያመላክት ነው ብለዋል። ለኢትዮጵያዊ ህመም ቻይናዊ መድኃኒት አይፈውሰው። አንድ ሰው ሳምባ ታሞ ሄደው ኩላሊቱ አይታከምም። ስለዚህ ህመሞቻችን እኛ የፈጠርናቸው አሉ፣ ባይዳን የፈጠሩብን ህመሞች አሉ፣ ውስጥ ላይ ያሉ ደግሞ የባይዳን ተላላፊዎች ያባባሱት ህመሞች አሉብን። ዞሮ ዞሮ ህመሞቻችን በራሳችን እናክማለን፣ በራሳችን ሀሳብ እንመራለን። ከሌሎች እንማራለን እኛም ደግሞ ሌሎችን እናስተምራለን። ውደቱ ይሄ ነው። በመጽሐፉ ላይ ምሁራን ሙያዊ ትንታኔም ሰጥተውበታል። ዓለም ላይ ሁሉም ጋር ስትሄዱ ብዙ አይዲዮሎጂ ምትን እዚህ ሀገር ሞክረናል። ብዙ ፓርቲ ፈጥረናል። ብዙ ያገኘናትን ጥረቶች ሁሉ ለጦርነት ዳርገናል። ያ ደግሞ አሁን ላለንበት ጉስቁልና ረሃብ ዳርጎናል። ከዚህ ለመውጣት ምን እናድርግ? በሀሳብ ልዕልና እንመል ሀሳቡ ምንም ይሁን ሀሳቡ፣ በሀሳብ እንሟገት፣ እንከራከር፣ እንነጋገር፣ መጨረሻ ላይ አሸናፊ የሆነው ሀሳብ እንውሰድ ነው። የእሳቸውን ቁልፍ ጥቅልሱ ነው። ከዚህ በፊት እንደምታስታውሱት ምርጫ ሊደርስ አካባቢ ሺህ መሰረተ ድንጋዮች ይቀመጣሉ። እነዚህ ሺህ መሰረተ ድንጋዮች ደግሞ ከምርጫ በኋላ ፕሮጀክቶቹ የሚከናወኑ አልነበሩም። አሁን ላይ ግን በዚህ መጠን አይደለም። ማየት ያለብን የልቦና ውቅራችንን እናስተካክለን ሁላችንም የልቦራ ክራችንን እንፈትሽ፣ በዛ ሁለት ደግሞ እንለውጥ ብሎ አስቀምጧል። እሳቸውም ሲያስቀምጡት በውይይቱ ላይ የሃይማኖት አባቶች የሀገር ሽማግሌዎች አባገዳዮችና ሀደሲንቄዎችም ጭምር ተሳትፈውበታል።